አሮጊት ማነሽ አንቺ የዘሜየት፣ ግን ዋ ብዬሻለ፣ ዋ እንዶ። ከዛ የመጣውልሽ ማለት ነው። ይሄ ዊግ የደቀንሽበትን ጸጉርሽን ንጭ ንጭ ነው የምጥልልሽ። ዋ ብዬሻለ። ዋትስአፕ ቼክ አድርጊ፣ እየመለሰላችሁ ነው እሱ ማለት ነው፣ እየመለሰላችሁ ነው። በዋትስአፕ ሂዱ፣ ፕሮፋይል ያጠገብ ቁጥር ያለ ሊንክ አለ። አሁን ሽፎን ለቅቅ ያለ ውጣው ላይ መሳተፍ የምትፈልጉ ሂዱ። አሮጊት የምትሉኝ እሰይ እንኳን አሮጊት ሆንኩኝ፣ ምን አገባችሁ? መለከታችኋል። አሮጊት መሆን እኮ መታደል ነው፣ ጸጋ ነው፣ በረከት ነው። እንዴ ፈጣሪ ሲያድለው እኮ ነው ሰው እኮ አሮጊት የሚሆነው፣ እንዳንቺ ሸለመጥማጥ አይደለም። ምን ጉድ ነው ዘንድሮ። ማነው ነው ፈቶ የሚለቅብኝ? ፈትቸው ያለ ወኬ የራስሽን ሽነዋም ደግሞ የሚይዝልሽ የዘሜትዋ ብዬሻለሁ ይ የተቀባሽውን ከንፈርሽን ቢጫ ረግልሻለሁ አብየሻለሁ። እዚህ ስር የተቀባሽውን አይላሽሽን ይሄኛውን ማለት ነው። እኔ የምሬ ነው ምልሽ እንዶ ሌላ ደቅንልሻለሁ አብየሻለሁ። እዚህ ጋ ቀይ የሆነውን አመዳም ነው ማረግልሽ። እንደዚህ ነው እንጂ ማይሆን ነገር ነው ዘንድሮ። ይሄው ብዬሻለሁ። እኔ የምሬ ነው ምልሽ። ይሄው በዚህ ጋ ብዬሽ በዚህ ጋ ደግምልሻለሁ። ጸጉርሽን ደግሞ እንደዚህ አንጠለጥለዋለሁ። ገባሽ ወደ ልገቢ ሙቼ ነው ቁም። እኔ ቤት መገቢ ሙቻታለሁ እኔ ቤት ከግባሻ እንጂ ሙቻት አለ ሲይ ሰደፈችን ደሞ ቤት ልገባ አንድ አበባ እዛው ነው ያ አንድ አበባ ችግር የለብኝም። እሺ አበባሽን ይዘሽ እዛው ቁጭ በይ። አልፈልግም። እንዴ አንድ አበባ ትልክብኛለሽ? ደሞ አልፈልግም እኔ የአበባ ችግር የለብኝ። ማሬ እኔ እኔ ህፃን ልጅ መስልሻለ። የቲክቶክ ሰው ነው እሱ። እኔ የለውበት ማሬ። በአንድ አበባ የምታለልን የለም የለም። እያለፍሽ ማሬ፣ እያለፍሽ፣ ቤት ተሳስተሽ ነው። አልፈልግም። አይስክሬምም አልወድም፣ አይመቸኝም። ለሌላ ሰው አድርጌው እኔ አንድ አበባ ልካችሁ የምታታልሉንስ የለም። አልገባም፣ አልፈልግም። አንበሳ ብትልኪም አላስገባሽም እንደ አንበሳ ውርጂ ማረ ያንዶር እንትን ነው። አንበሳ ውርጂ እና ትገቢያለሽ እኔ ቤት። እያንዳንድሽ የምትገቡ እያንዳንዳችሁ ማለት ነው። አንዳንድ አንበሳ ካልጣላችሁ እኔ ቤት መግባት ክልክል ነው። አንዳንድ አበባ አንድ ለማኝነኝ ምን እኔ ለማኝ ነኝ ለማኝ ነኝ። አንዳንድ ብር ምትወረውሩብኝ እኔ ወይስ? እኔ ስታዩኝ ጤነኛ አልመስላችሁም? አንበሳ አንበሳ ውርጂ እያንዳንድሽ እኔ ቤት መግባት ከፈለግሽ አንበሳ ካልበለዚያ፣ ሂዱ። ምን ታርጉልኛላችሁ? ምን ማጠቅሙኝ? ምን ታርጉልኛላችሁ? ሮኬት ላውርድ? ኧረ እዛው ሮኬት፣ እኔ ምን አገባኝ ነኝ፣ ምን እኔ ሮኬት አልፈልግም። አንበሳ አንበሳ፣ ያለው ከነልጁ፣ የሌለው እራሱ ጀግናውን አውዩሽማዬ ማነው? ይሄን ደግሞ ከየትኛው አማኖኤል ወተነው? አንተ ደግሞ ጸጋዬ ደግሞ ፒን ማረጉስ ማን ፈቅዶ ልንሆኔ ቤት ፒን የምታደርገው አንተ እ ውሽማዬ ይላል እንደ ደግሞ ወይስ በህልሜ እያየኸኝ ነው ውሽማዬ የምትለኝ? እኔ ከቤት ወጥቼ አላቅም። የቤት ልጅ ነኝ። አንተ ምን አይነቱ ነው እኔ ከቤት ወጥቼ አላቅም። ደግሞ መቼ ነው እኔ ውሽማ? በስመ አብ ወወልድ ወመንፈስ ቅዱስ። ሌላኛው ኃጢአት ያልቀር ብሎ ደግሞ ውሽማ ሊያዝ። በስመ አብ ወወልድ ወመንፈስ ቅዱስ። ከፈጣሪ ጋር አታጋጩኝ። እኔ በረከት አጣለሁ እንዴ? በረከቴ ልትወስዱብኝ ነው? እኔ አልፈልግም። እኔ ነምፒን ያረግኩት ዋ ብዬሻለሁ። ዋ ባላገሯ የዘሜት የዌልሽ ብዬሻለሁ ዛሬ እንዱ ዛሬ ማረረ የማደርግሽ ባልሽ እንዳሪኝ ውዴ፣ ልጅ ልውለድለት ምን? የልጅ ችግር የለበትም። እሺ፣ የእኔ ባል ሀቢብቲ፣ ምን ሀዊ አትወልድማ እናለሽ። እና ነው አንቺ ለባሌ ልጅ የምትወልጅለት? ምን አንቺ ምን ክራይ ላይ ነው እንደ የቤት የምታከራይ መሰለሽ? እንዴ አንቺ ለባልሽ ልውለድለት ትላለች እንዴ? እኔ አልወልድም። እኔ አልወልድም። ምን አገባሽ? አንቺ ምን ቤት ነሽ አንቺ አጨብጫቢ እኔ ልውለድልሽ? እቺን እቺን ሙድ ለጋሽ ማሙድ ለሌላኛው የምትጠቀሙት። እኔ እኔ ወልዳለሁ። ማሬ ገና ያረጀው መስሎሽ ነው መስሎሽ ነው ማሬ፣ ቲክቶክ ሸውዶሽ ነው። ገና ሀያ አምስት ዓመቴ ነው። ትቀልዳለች እንደ ገና አስራ ሁለት ደርዘኑ ወልዳለሁ እያል እኔ ልውለድ። እንደዚህ ነው የምትሉት እየሄዳችሁ፣ እሷ ካልወለደች በቃ እኔ እወልድልሃለሁ ነው የምትሉት። አንቺ የቤት ኪራይ አረግሽው እንዴ ወይስ ኮንዶሚኒየም የምሸጭ መሰለሽ? ወቸው ጉድ ፈላ። ሙዳችሁን አሁን አወኩላችሁ። ባለትዳር የምታፋቱት እንዲኖ ለካ፣ ወይኔ በላቸው። እንኳንም አረገስኩ እኔ። እንደ መትረየስ እኮ ማለት ነው፣ በአንድ ቀን ተገናኝታችሁ የምታረግዙት ነገር ግን፣ እንደ እኔ ምንም መትረየስ ውስጣችሁ አለ ወይስ ጥይት ነው የያዛችሁት? እውነት የምሬን እኮ ነው። ባልና ሚስት የምታፋቱት እንደዚህ ማለት ነው። ሌላኛው የተጠባበቀ የእናንተ መትረየስ ነው። ፊጤንነት ባልና ሚስት የምታፋቱት እንደዛ ያደረጋችሁ፣ ደግሞ ኮሩጦ የሚመጣ እናንተ ጋር እኔ እንኳን ተመዝገን አምልጫለሁ። እኔ ብላይ ለእናንተ ማትረየሳ አደረጉ ገብርኤል። ባልና ሚስት ባልና ሚስት እንዲኖ ለካ የምታፋቱት እያንዳንድ ሹለጅ ይሆን ጥፍሬን እግሬን እያልች ማለት ነው። ተቀምጠሽ እንዶ ያለ ባል እንዳቀሪ ቆመሽ ማለት ነው። ተናገርኩ ነ እንደው እኮ ቴንክ ዩ በውስጥ ባልሽን እየደወልልኝ ነው። ሰሪልኝ ስልኩ እኔ ጋ ነው። ማርያም ስልኩ እኔ ጋ ነው። የእኔ ስልክ ነው እሱ ጋ ያለውሽን ወደ አንቺ የሚደውልበት የለውም ብዬ ነው ሊብ ገብቼበታለሁ። በሱ ስልክ ነው እሺ የገባሁት፣ እና የእሱ ስልክ ኔጋ ስላል የእኔ ስልክ ነው እሱ ጋ ያለው። ወደ አንቺ አይደውልም፣ አታስብ። ያስርዋለሁ። ታብ አድርጉ። ሰላሳ ሺህ ያስገቡት ለምንድነው ግን ታብ ማታደርጉልኝ? ይቺ ይቺ ለየዋዎቹ ሴት ይቺ ይቺ ለየዋዎቹ ሴት እኔማ ባልሽ እኮ እንደዚህ አይነት ቦታ ዋለ ሲሉ እሰይ ደግ አደረገ ብዬ የምመልሰው ነኝ ስለ ባሌ አንድ ሰው መታችሁ ክፉ ነገር ብታወሩ አናትሽ ለሁለት ከፍዬ ነው ከቤቴ ማወጣሽ እያንዳንድሽ ማለት ነው እውነት የምሬን ነው ምላችሁ የኔም ባል እየመጣችሁ ምንም ይሁን ምን የፈለገውን ያርግ አይመለከትሽም እሺ እያየሽ ለፊው እለፊው አይመለከትሽ ስለ ባሌ ክፉነት መታችሁ የምታወሩ አናትሽ ለሁለት ጸጉርሽ ልጬ ማለት ነው ዘጠና ጊዜ ገርፌሽ ነው ከቤቴ ማወጣሽ ዋብያለሁ ያው እሱን ለመናገር እኔም ማለፍ አለብሽ። የወይልሽ ባልሽ እኮ እንደዚህ ነው፣ ባልሽ እኮ ጠየቀኝ፣ ባልሽ እኮ የፍቅር እመቤት፣ እንዲህ የሚል እኮ ሴቶች አሉ ታውቂያለሽ። ግን እመቤቴን ምሬ ነው አብረው ጓደኛ ሁኖ ምናምን ለሴቷ ልጅ እሷ እሷ ናት እኮ ይሄን ላይ ጠየቀችው። ጠይቀው እንቢ ስላት ሲላት ምንድነው የምትለው? ለሚስት እየው መጣ። ባልሽ እኮ ጠይቆኝ እንቢ አልኩት። እንደው ግን ሼማ ይይዝሽ። እኔ እኔ ጋር ብትይ እንደዛ፣ እኔ ጋር ብትይ እንደዛ ምን እንደማደርግሽ። እኔ ነኝ ባሌን የምናገር መስሎሽ ነው? ኔቨር፣ በፍጹም አልናገርም። አንቺን ነው እግዚአብሔር መፈጠርሽን እንደው እንድትጠይ አድርጌ ነው ገርፌ ምልክሽ ትቀልጃለሽ። እንደ ፋራሽን ፈልጊ ሂጂና። ወይኔ የሆነ ሰው ደህና ደህና ጊፍት ለቀቀ። ተመስገን አምላኬ፣ ይመስገን ፈጣሪ፣ ዛሬ የሆነ ሰው እጁ ተፈታ። አሁን ማስገባሻለሁ፣ ነይ ግቢ፣ ኖ ፕሮብሌም፣ ነይ እንደዚህ ላኩ። እንደዚህ አንበሳ ምናምን ነው እንጂ ይሄ ጣላ አበባ ምናምን፣ እኔ ለማኝ አይደለሁም። እንዳለኩብኝ አልፈልግም እኔ አልፈልግም፣ አበባ እኔ ግን ለፍ ፍቅሬን መግለጫ ነበር አልላትም። ምን ላረጋት ነው? አመሰግናለሁ እንድልሽ ነው እንዴ? የሰጠሽኝ አልልም። እኔ ለጥቅም አይደለም፣ ፍቅሬን መግለጫ ነው። አንቺ ግን ለጥቅም ስለሆነ ኢንቫይት አረግሽኝ። ቅድም አልስብሽም አልሽ። ላዝም ሐቢብቲ ዘንድሮ ማጠቅሚን ከሆነ ምን ታረግልኛለሽ? ምንም አታረግልኝ እንዴ ሐቢብቲ

እንደው እኔ ጋር ምታወሪ ማንች ያው ልንገርሽ፣ ስለ ባሌ ማንም መጥቶ ቢያወራሽ እ ሁለተኛ፣ አንቺ መተሽ ብታወሪ የወልሽ ማስጠንቀቂያው ላንቺ ወራኔ። አውርቼ አላውቅም ስለ ሰው ባልም ገብርኤል አንድ ለማ ምን እኮ አንዳንድ እያዋ ሴቶች አሉ። ሲሪየስ ግን ጥያቄ አለኝ። ምን ብለውሽ ነው ስለባልሽ የምትሰሚያቸው? እንደሌሎች ሴቶች መስለሻቸው? ምን ብለውሽ ነው? ምን አቃጥረውልሽ ነው ስለባልሽ? አንዱን አለችኝ፣ ባልሽ እኮ እየደወለ የጨቀጨቀኝ ነው ያዥልኝ አለችኝ ስልኩን የዛን አልኳት፣ ቤት መስግዞ ቦምብ እኮ ነሽ። እኔ ጋ ነው ሌላ ሰውን የምታፋቱትን እዛው አድርጉ። እኔ ጋ ግን የለም፣ እኔ ባሌን አውቋል አልኳታ። ጎበዝ ሌላ ሰው ቢሆን አሁን አንቺ አሁን ስማርት ስለሆንሽ ነው እንጂ ሌላ ሰው ቢሆን እስቲ መጨረሻው ስንት ቁጥር ነው ማርያምን በይ ምናምን ብሎ እርብትብት ይል ነበር። አንቺ ግን በቃ ስማርት ስለሆንሽ እንደዛ አደረግሽ። አየሽ፣ የእኔ ጎበዝ አድናቆት ያልተዋጥላት አበዛሽ። በዛ አድናቆቴ ካንገት በላይ ስለሆነ አልተዋጠላትም። ምንሽም አልጣመኝም። ወዬ እንዴት ነሽ ባህያሌው? በተረፈ ደህና ነኝ። ግን እኔ ምን አንዳንድ ሴቶች ከባለትዳር ወንድ ጋራ ውሽማ ሲሆኑ ለምንድን ነው ቶሎ የሚያረግዙት? ለምንድን ነው ገብረኝ? ምድሪ ነው። ለምን ደግሞ ነው የሚያረግዙት? ባልና ሚስት ምን ተፋፋት? አንዳንድ ያቀባብለው ነው ባንዴ ይላል። ሰው የሚያረግዙት ለምን እንደሆነ ድንጋሽ አንዳንድ ከባቂ አንደኛ ነገር ሰው ያበሰለውን ነገር ይወዳሉ። በቃ አስተካክሎ አሁን አንድ ወንድ ወደ ትዳር ሲገባ ብዙ የምታርሙ ነገር አለ አደለ? አሁን ባልሽን ከማግባትሽ በፊትና እና ትዳር ከያዘ በኋላ አንድ አይደለም። የምታርሙ የምታስታክ እኮ ብዙም ይስተካከል ነገር አለው ሰው አርሞ አስተካክሎ ቀርፎ ሞርዶ ምናምን ድን አስተሬት የሚራመደው ልጅ በቃ እነሱ ደፋ ቀና ብለው ሰውን ማብሰል አይወዱም። የበሰለ ነገር ግን መብላት ይወዳሉ ሴቶች። እኔ ደግሞ ሙቻታለሁ። እኔ ብዬዋለሁ፣ እኔ ባሌ ከእኔ ጋር መሆን የማይችል ከሆነ ሁለታችንም ሙሰደን ብዬዋለሁ። ሌላ ሰው ሙቼ ነው እንደምሰጠው፣ አብስዬ ማርዬ። የበሰለው ላይ የተዘጋጀው አልጋ ላይማ መተኛት የሚወድ ብዙ ነው። ሙቼ ነው ቁሜ የምሰጣችኝ አይ ወንዶች ሰይጣን ትዳርን ለማፋታት ይጥራል። ሰይጣን ምን አደረግህ ብለው ቢሉት ምንድን ነው የሚባለው መልስ? እስኪ መልሱ ኮመንት ላይ የት አድረህ መጣ ነው የት ቆይተህ መጣ ቢባል? ምን አደረገህ የሚባለው መነኩሴን ከገዳም አውጥቼ ባልና ሚስት አፋትቼ ብለዋል ሰይጣን በቃ። ስለዚህ እንደዛ ነው። ስለ ሴቶች ደግሞ አብዛኛው ግን ወንወንዶች እኮ ብዙ ጊዜ የሰው ሚስት አይቀሙም አይደል ሀዊ ነው የሰው ሚስት አይቀመም። ብዙ ጊዜ በሴቶች እንዲያውም ሴት ልጅ ካፈቀረች ካለ እሱ ወንድ ያለ ራሱ አይመስላትም። እንደው ወንድኑ ራሱ ወንድ ያለ አይመስላትም። እንደ ፕሮብሌም፣ ፕሮብሌም ወንድ ነው። ቦይ ቦይ ፕሮብሌም፣ ቦይ ቦይ ነው። ብዙ ብዙ ጊዜ በመስኮት የሚገባ ወንድ ነው። ሴት ልጅ ካፈቀረች አትወጣም። እንሰው ያፈቀረውን ለምን ትደረባለች? ጥያቄ ሴትቷማ፣ እናት የሴቶች ቅናታማ አይደሉም። አንደኛ ልፍስፍስ ሴቶች ናቸው ባላቸውን የሚቀሙት። እውነት ሲሪየስሊ ሳወራ ባላቸውን የሚቀሙ ሴቶች ልፍስፍስ ሲሆኑ ነው። አንደኛ የራሷን ነገር አውጥታ የኔ ናት ለምትለው ጓደኛዋ የሱን ደህና ነገር ታወራለች። ሲጣሉ ደግሞ ክፉን ታወራለች። ከዛን ያችኛዋ ወለም ብላ ትገባለች ላስታርቅ ብላ ታገባለች። ሀዊ፣ ሌላ ጥያቄ ደግሞ እሺ፣ ስለ መልካምነቱ አንቺ ሀያ አራት ሰዓት ስለ ባልሽ መልካምነት ላይቭ ላይ አይደለም የምታወሩ፣ ስለ መልካምነት ከሆነ ማለት ነው። መልካምነቱን አታወሩ ከተባለ ግን ያኔ የወንድየው ጥንካሬ ነው እንጂ አንቺስ መልካምነቱን ስላወራሽ ምናምን አይደለም። ልንገርሽ መአሬ አንደኛ ክፍተት አለመስጠት ነው። ምንም አይነ ለምሳሌ አሁን ሴጣን እንዳይፈትንሽ ወይ ደግሞ ሴጣን ቤትሽ እንዳይገባ ምን ማድረግ አለብሽ? መጸለይ አለብሽ አይደለም። በዛውም የተረፈ ደግሞ ባልሽን ማንም ሰው መጥቶ እንዳያሰናክሎ የማድረግ አንቺ ነሽ። የመጀመሪያ ፖይንት ግን እሱ ጀግና፣ ጎበዝ፣ ታማኝ ፈረሃ እግዚአብሔር ያለው ሰው መሆን አለበት። ከዛ በተረፈ ፈረሃ እግዚአብሔር አሁን ለምሳሌ ዲያቆኑ ነው ቄስም ሊሆን ይችላል። ምንም ሊሆን ይችላል። በጣም ጠንካራ ጎበዝ ሆኖ ራሱ የሚሳሳተው ይኖራሉ። ለምን? ስጋ ለባይ ስለሆነ፣ የሚያሳስታቸው በዙሪያቸው ስላለ፣ የሚመክራቸው ስለሌለ፣ እንዲህ ነው ብሎ የሚነግራቸው ስለሌለ። ከዛ ብታይ ሴት ልጅ ደግሞ እባብ ናት። እባብ መች ዙራ እንደምትገባ አይታወቅም። ስሚ ምላስሽን ለሚስት ለሚስቲ አካፊልኝ። የምሬ ነው ገብርኤልን የምሬ ነው። አሳሳሽ ናቸው ሴቶች። ለዛ እኔ አሁን ለምሳሌ እኔ አንደኛ ሴት ጓደኛ የለኝም እሱም የወንድ ጓደኛ የለውም። ስለዚህ በየትኛው መንገድ የምንገናኝበት ቦታ የለኝም። ማር ያ አጎቴ አክስቴ ምናምን ምናም የለም እኛ ቤት እንጠነቀቃለን። ማንም ሰው እኔ ምጠነቀቃለሁ እሱም ይጠነቀቃለ ምን ሰው ስለሆነ ካለ ብለዚያ፣ ግን ማንም ሰው ሊያሰናክልሽ ይችላል። ኦፍኮርስ ኦፍኮርስ ኦፍኮርስ። ስለዚህ ሰው ባለ አትንጠልጠሉ ነው የምትያቸው ሴቶችን። እኔ እንኳን ታውቂኛለሽ እንዲህ ያለ የለኝም። አንቺን አምንሻለሁ ግን፣ እንደው ያው ልንገርሽ ው አንደኛ ባሌ ከሰው ጋር ያወራም ደስ ከሚለኝ ነገሮች ከሴት ጋር ምናምን እንደዚህ ይህም ጋ አይልም። ለዛ ነው የሚመቸኝ እውነት። አንዳንድ ጅልጥ ወንዶች ያም ስታዩ ይህም ስታዩ ከዛም ጋር ፎቶ ከዚህም ጋር ፎቶ ከዛም ጋር ቪዲዮ፣ ከዚችም ጋር ቪዲዮ የለም። ማፊኛ ቤት ማፊኝ እንደ በጣም ነው የምጠነቀቀው። እኔን እኔ አሁን ለምሳሌ ብዙ ልጆች አዝናቂሽ ነኝ ብሎ ራሱ ፎቶ መነሳት ፈልጎ አነሳሴን በጣም ነው የምጠነቀቀው። አይ የሚባል ጉዳይ አለ። ድንግልን የምሬ ነው። አይ አገኘው ብሎ ዝቅ ማለት አለ። እንዴ የለም። ቀጠጥ ያቅል ግስ አረ መከራዬን እናንተ ዛሬ ስፈነደው በሳቀታችሁኛ። ገደል ሲበ ቀየ ተቀባሽውን ቀለም ብቻ ነው መቀየርልሽ። አዎ ብያለሁ። ያው እኔ በባሌ የመጣብኝ ሰው አልወድም፣ ደስ አይለኝም። ቆይሽ ባልሽ በጣም እኔ ባሌን ከምወድለት ነገር ሴት አያወራም፣ ከሴት ጋር አይግባባም። ከዛም ጋር ሂዶ አይልም። እስቲ እንደገና በይው እና አይ ማርያም፣ እኔ ምሬ ነው ምልሽ አንዴ እሷ ማለት ነው ቤታችን መታ ነበር የሆነ ቀን። እኔ ሚስጥሩን እኮ እኔ አንችል ሚስጥር አትንገሩኝ ብያለሁ። አሁን ግን ላወራ ነው። እኛ ቤት መጣች እና በጣም ሲሪየስ አያወራም እሱ ማለት ነው። ሰላም ነሽ፣ እንዴት ነሽ? ከዛ ውጭ የለም ተፈጥሮም ነው እና ማለት ነው እሷ ማለት ነው ማርያምን ዝምታውን ፈርታ ሩጣ መጣችና ኩሽና ድፍት ብላ ወርቃለች። ለምን ዝምታው እኮ ያለ ማርያምን ዝምታው ሳይሆን እኔ አይደለም ብቻዬ ነኝ ብዬ ከዛ ስነሳ በቃ በጣም እንትን